ጤና ይስጥልኝ! ውድና የተከበራችሁ የኒ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። እውነት ለመናገር ያክል እኔ ምንም ያዩት ነገር የለም አሁን ነው ይሄ ነገር የደረሰኝ እና ሲደርሰኝም በጣም ተገርሜያለሁም ስቄያለሁ። አልዋሻችሁም። ውዶችን ላይክ፣ ሼር አድርጉልኝ። እንግዲህ ትናንትና ሀይሚዬ ፕራንክ እየተደረገች ነበረ በብሩኬ ማለት ነው። ነገር ግን እንግዲህ ሁለቱም በወንድሙ በብሩኬ ወንድም ሰርግ ላይ ሁለቱም ተገኝተዋል። ብሩኬም ሀይሚዬም ነገር ግን ትናንትና ላይ ሀይሚ ላይ ያው ከሌላ ሰው ጋር ተጎራረስሽ በማለት ብሩኬ አኩርፏት ነው የሄደው። ከባድ ጠብም ተፈጥሮ ነበር በመሃላቸው ከባድ ጭቅጭቅም ተፈጥሮ ነበረ። እንዲሁም እኔ በሌላ አንግል ተረድቸው ሌላ ቪዲዮ ሰርቼ ነበረ እና ነገር ግን አሁን ደግሞ ይሄ ሲደርሰኝ እንዲ፣ ቆይ፣ ጥፋተኛው ማን ነው? ማን ነው ግን ጥፋተኛው ማን ነው የጨፈረው? አሁን ይሄ ማስረጃ የተደገፈ እውነታ ነው። እንግዲህ ብሩኬ እንግዲህ የወንድሙ ሰርግ አድምቆታል። አይገልጠውም። አዎ አድምቆታል። ከሙዚዋ ጋር ጨፍሯል። አዎ ጨፍሯል። ሙዚዋ ደግሞ ሴተዋ ማለት ነው። አብራ የጨፈረችው ፈገግታዋ አትንገሩኝ። አይና አይኑን እያየሽ ነው የምጨፍረው። ብሩኬ ግን የኔ አባት ዓይን አፋር መሬት መሬት እያየ ነበር ሲጨፍር የነበረው። እንግዲህ ትላላችሁ ነገር ግን ሀይሚ ይጨፍራለይ ተወራርሳለች ወደሚለው ነገር ስንሄድ ማስረጃ ቪዲዮ ይውጣ። የቡሩኬ እንደወጣ የሀይሚም ይውጣለን እኔ እኔና እኩል እንፍረድ። ምክንያቱም አሁን ብሩክ አንተነ ጥፋተኛ አንተነ የጨፈርከው ብለን መውቀስ አንችልም። ምክንያቱም የወንድሙ ሰርግ ነው፣ ደስተው ነው። መጨፈርም ያለበት ግድ ነው። ሙዚየም ነው፣ መጨፈርም ይሄ ግዴታ ነው፣ አያስወቅሰውም። ነገር ግን ሀይሚ እየዚህ ጋ እንድትወቀስና ባለጌ እንድትባል ሁል ጊዜ ባለጌ እንድትባል አንዳንድ እሷን የማያውቋት በስነ ስርዓት ጠንቅቀው የማያውቋት ሰዎች ዲስሪስፔክት እያደረጓት ነው። ስለዚህ አንተ ደግሞ ቢስ ሬስ ሆነ ነበረ። ሀይሚዬን ብሩኬ ተሌላ ጋ ከጎራርሰሻል ጨፈረሻል ያልካት እና ያንን ቪዲዮ እንየው እና እንፍረድ። አዎ እንፍረድ። ሳናይ መፍረድ እኛ አሁን ከብዶናል። በተለይ ደግሞ በተዋደደ ሰው መሀል ገብቶ መፈትፈት ከብዶናል፣ ከብዶናል፣ ላሞናል፣ መሮናል ማለት ነው እና እኛ ግን ያየ ነው ሀይምዬን፣ እኔ ያየሁትኝ እኔ ያየሁትኝ ይሄ ቪዲዮም የተለቀቀው ዮ ዮ በሚል ዩቱብ ቻናል ነው የሰርጉ ቪዲዮ የተለቀቀው። እዛ ላይ ግን ሀይሚየን እኔ ያየዋትኝ ከሙሽ እየጋ ጠገብ ቁጭ ብላ ስትሳሳቅ ነው ያዩትኝ፣ እኔ ስትስቅ። እንዲሁም ፈገግታዋ በቃ እንደ ፀሐይ፣ እንደ ጨረቃ፣ እንደ ከዋክብት እንደ ሰማይ ላይ ከዋክብት ውዶች፣ ማታ መሽቶ ሲውጭ ውጡ ከዋክብቶቹ እንዴት እንደሚያምሩ ፍክት ብለው ማለት ማለት ነው። እኔም ያዩትኝ እሷን ነው። እዛ ማለት ትክት ብላ ያዩዋት ማለት ነው እንጂ ስትጎራረስ አላየኝም ለጊዜው እዚህ ቪዲዮ ላይ እና ቪዲዮ ካለ ስታጎርስ ከሌላ ወንድ ጋር እንግዲህ ስጨፍር ካለ እንየውና እንፍረድ። ምክንያቱም አሁን ብሩኬን መውቀስ አንችልም። የወንድሙ ሰርግ ነው። ሌላ ሰርግ ላይ ቢሆን ሄዶ የጨፈረው እንወቅሰዋለን። ለምን አንተ እዛ ጋር ጨፍር ሄለ እንዲ ለዛውም ለበዓል ሙዜ ሆነክ ለሌላ ሰው ለማይታወቅ ሰው ሙዜ ሆነ ጨፍረሃል፣ እንዴት ሃይሚን ትወቅሳታለ? ብለን እንወቅሰው ነበር። አሁን ግን ለመውቀስ ይከብዳል። ቤተሰብ የወንድሙ ሰርግ ነው። ደስታው ነው፣ ግዴታው ነው። መጨፈርም ሙዜም አድርጎታል ወንድሙ። አዎ ልክ ነው። ይሄ ስተት አይደለም። ነገር ግን ሃይሚዬ ስተት አለብሽ፣ ከሌላ ወንድ ጋር ጨፍረሻል፣ ተጎራርሰሻል ብሎ ሃይሚዬ ደግሞ ያንን ነገር አምናለች አይድርጓለች ማለት ነው ወይንስ ምንድነው ትላላችሁ? እና እዚህ ጋር በሚደረጉት ነገሮች ሃይሚን እግዚአብሔር እንደ ጥፋተኛ እና ልክ እንደ ተራሴት የሚቆጥሯት ሰዎች አሉ። አንዳንድ ሰዎች አሉ ዝም ብለው የሚሰድዋት ማለት ነው። እንኳን ትንሽ ነገር አግኝተው በቃ ዝም ብለው ራሱ ከመሬት ተነስተው የሚሰድዋት አሉ። እና ይሄንን ነው እኔ መናገር የምችለው ማለት ነው። እና ሌላው ነገር ደግሞ ትኩረቴ አይምሮዬ አንቺ ጋ ነበረ ሲላት ነበረ። ብሩኬ ማለት ነው። ሀይምዬ ደግሞ እኔ በጣም ያሳቀኝ ከሀይምዬ አንተ እኔ ላይ ምን ውይ ሀይሚዬ አንቺ ላይ ካላፈጠጠ ማለል ያፈጥ ነው። ማፍጠጡማ በጣም ጥሩ ነው። እኔ ወድቸዋለኝ ራሱ ማለት ነው። አስበሽዋል እዛ ጋር በሴቶች ነው የተከበበው፣ ወንዶችም አለው ኦሬዲ። ነገር ግን አንቺ ላይ ማፍጠጡ በወንድሙ ሰርግ መሀል በቃ ትልቅ ነገር ነው። በዛን ጊዜ ደግሞ አንቺ ላይ እያፈጠጠው፣ አንቺ ውብ ሆነሽ ውብ ነበር የወንሹ። በጣም አምረሽ ቆንጆ ነበር አለባበስሽም። አንቺም በጣም እንደጸረቃታ ደምቀሽ ነበር የሹ። ስለዚህ ቅናት ይዞት እኮ ነው። ቀንቶ ነው አንቺ ላይ ያፈጠተው ሀይምዬ ማለት ነው እንዴ የፍቅር ቅናት ከሆነ ጥሩ ነው ውዶቼ፣ እኛም ሰፖርት እናደረጋለን። የጥላቻ ቅናት ሲሆን ነው መጥፎ። እንደዚ የፍቅር እንትን ቅናት ጥሩ ነው እና ይወስዱብኛል ብሎ እንትን ነው ቀንቶ ነው አንቺ ላይ አይኑን ትኩረት ያደረገው እና እኔ በጣም ይሄንን ቦታ እኔ በጣም ደግፌዋለሁ። ብሩኬ የትም ቦታ ቢሆን አይንህን ከሀይሚዬ ላይ ሀይሚዬም እንደዚያው ከብሩኬ ላይ መንቀል የለብሽ ውዴ። የሚፈጠረው ነገር አታቂም እናቴ። ሰቱ ሴቱ ውሮ በላ ሆኗል አብዛኛው ሴት እንዴ። ባለፈው ትክታክ ላይቭ ላይ ቁጭ ብሎ ጠጉር አያምርም እኮ ነው ያለችው። ያንቺ ሸበላ ጠጉር አያምርም ነው ያለችው። አስቢ እንግዲህ አንቺ ለአንቺ አእምሮች ተመችቶሽ የፈረስሽለትን ጠቁር አያምርም ብላ እኮ ነው እሱ ደግሞ ለኔ የኔ የኔ ፍቅር ከተመቻት ምንም ማድረግ አይችልም ነው ያላት። አስ ቆሌዋን እዛ ጋር ገፈፋት እና እነዚህ ልጆች አይዋደዱም ብሩኬ ሀይሚን አይወዳትም፣ ሀይሚ ደግሞ ብሩኬን አትወደውም ለምትሉት በጣም ነው የሚዋደዱት፣ በጣም ማለት ነው እና ጥሩ አይደለም እንደዚህ የሆነ ያልሆነ ስም መስጠት ጥሩ አይደለም ማለት እፈልጋለሁ። በዛ አጋጣሚ እንግዲህ የሀይሚ የጨፈረችው እና የተጎራረሰችው ቪዲዮን እንየውን እና ብሩኬ ከዛ ሀይሚን ለምን እንደዛ አደረሽ? እሺ መጎራረሱን ተጎራረሽ፣ ለምን ጨፈርሽ ብለን እንወቅሳታለን። ነገር ግን ምንም በባዶ ሜዳ እንደዚህ ምናም መውቀስ እኔ አልችልም። አንችንም ትላል ማስረጃ ይወጣልን፣ ማስረጃ ይወጣልን። አንተም ጨፍራሃልና ማለት ነው ትላላችሁ። ውዶቼ፣ ለማንኛውም ላይክ፣ ሼር አድርጎ አሳብ አስተያየት ካላችሁ በኮሜንት አስቀምጡ። ይሄንን ይመስላል እንግዲህ ጉድኮ ነው።